ሀያኛው የብሔር ብሔረሰቦችና ህዝቦች ቀን በዓል ህብረ ብሔራዊ አንድነትን አጉልቶ ማሳየት በሚችሉ ሁነቶች ለማክበር የማዕከላዊ ኢትዮጵያ ክልል ዝግጅቱን እያጠናቀቀ ነው። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ዘርሂውን እሸቱ ለመገናኛ ብዙሀን ባለሙያዎች በሰጡት ማብራሪያ በዓሉን ስናከብር አንዳችን ለአንዳችን ሀብትና ጸጋ መሆናችንን በመገንዘብ መሆን አለበት ብለዋል። ኢትዮጵያ የብዝሃ ማንነት መገለጫ ሀገር ናት። የሃይማኖት ብዙሃነት ያላት የቋንቋ ብዝሃነት ያላት የታሪክ ብዝሃነት ያላት የብሔረሰቦች ብዝሃነት ያላት የተለያዩ ብዝሃነቶች የምታስተናግድ ሀገር ናትና ይህም ብዝሃነታችን በኢትዮጵያዊነት መንፈስ አንዳችን ለአንዳችን እንደምናስፈልግ ታሳቢ አድርገን ማክበር ያስፈልጋል። ቀለማችን የተለያየ ቢሆንም፣ ባህላችን የተለያየ ቢሆንም፣ ቋንቋችን የተለያየ ቢሆንም ሁላችንም ተደምረን ኢትዮጵያዊ ነን። ስለዚህ ይህም በዓል ደግሞ በማዕከላዊ ኢትዮጵያ ስናከብረው አንዳችን ለአንዳችን ጸጋ መሆናችንን ሀብት መሆናችንን ታሳቢ ማድረግ ያስፈልጋል። የቋንቋ ልዩነታችን፣ የሃይማኖት ልዩነት ብዙኃነታችን ወይም ልዩነታችን፣ የቀለም ልዩነታችን በአንዳችን ላይ ተጽዕኖ የሚያሳድር ሳይሆን አንዳችን ለአንዳችን አሻራ መሆናችንና ኢትዮጵያዊነት ስሜት የበለጠ ጸጋ መሆኑን አውቀን በጋራ የምናከብረው በዓል ዝግጅት እያደረግን እንዳለን ታሳቢ ማድረግ ያስፈልጋል። በበዓሉ አንድነት ጎልቶ እንዲታይ የመገናኛ ብዙሀን ባለሙያዎች ሚናቸውን በአግባቡ እንዲወጡ የጠየቁት ኃላፊው ክልሉም በዓሉን በስኬት ለማጠናቀቅ ዝግጅቱን እያገባደደ ነው ብሏል። ብሔራዊና ገዢ ትርክቶችን በማስረጥ ረገድም ኢትዮጵያውያን በዓሉን ሲያከብሩ አንዳቸው ከአንዳቸው ጸጋዎቻችን የሚያስተዋውቁበት ባህላቸው፣ ወጓቸውን የሚያስተላልፉበት መሆን መቻል አለበት። በተለይም ደግሞ እዚህ የተገኛችው ሚዲያዎች ገዢ ትርክት የሆነውን ብሔራዊ ትርክት የሆነውን ጉዳይ በማስረጥ ረገድ ደግሞ የእናንተ ሚና የላቀ ነው የሚሆነው። በከነጠላ ትርክት ይልቅ ገዥ ትርክቶቻችን ላይ ካተኮርን ኢትዮጵያ ለሁላችንም የምትበቃ ሀገር ናት። በዚህ ረገድ ደግሞ በጋራ ከተግባባን፣ በጋራ ከተዋየንን፣ አንዳችን ለአንዳችን እንደምናስፈልግ ከተማመንን ኢትዮጵያ በቅርብ ጊዜ እንደምትበለጽግ ማሳያችን ነው የሚሆነው ማለት ነው። በአጠቃላይ የክልሉ ማዕከላዊ ኢትዮጵያ ክልል የሃያኛው ብሔር ብሔረሰቦች ክብረ በዓል ለማክበር የተለያዩ ዝግጅቶች እየተደረጉ ነው ያሉት ከ አስራ ዘጠነኛው ብሔር ብሔረሰቦች በዓል አከባበር ከሳምንት ጀምሮ በክልሉ ፕሬዚዳንት አማካኝነት ስራዎቹን በጋራ የጋራ ቅር በማዘጋጀት ነው የተጀመረው። ክልሉ እንደምታውቁት አዲስ ክልል ነው፣ ግን ደግሞ በተሻለ መጠን እንደ ነባር ክልል አድርገን ለመስራት ጥረት እያደረግን ያለ ነው። ክልሉ በተለያዩ ዘርፎች መቃቀም ያለው በመሆኑም ይህን አጉልቶ ማሳየት ይገባል። ክልላችን በጣም ብዙ የሆኑ ፀጋዎች ያሉት ክልል ነው። በተለይ ይሄ ሚዲያ አካል ደግሞ ይሄን ክልል በማስተዋወቅ ረገድ ክልሉን በመሸጥ ረገድ ትልቅ ኃላፊነት ያለበት ነው። በተለይም ክልላችን ከ115 በላይ የሚሆኑ ታሪካዊ ስፍራዎች ያሉት፣ ተፈጥሯዊ ስፍራዎች ያሉት፣ ባህላዊ ስፍራዎች ያሉት፣ የቱሪዝም መዳረሻዎች ያሉት፣ የኢንቨስትመንት ጸጋዎች ያሉት፣ የተለያዩ ማዕድኖች ያሉበት ክልል ነው። ስለዚህ እነዚህ የተገኛችሁ ደግሞ የሚዲያ አካላቶች ክልሉን በማስተዋወቅ ረገድ የጀመርናቸውን የብልጽግና ጉዞ በሚያሳካ መንገድ እናንተ በሁሉም አገር አቀፍ ሚዲያዎች በማስተዋወቅ ረገድ የራሳችሁን አስተዋጽኦ እንድትወጡ በዚህ አጋጣሚ ጥሬ እናቀርባለሁ። የበዓሉ በክልሉ መከበር ተጨማሪ ድል ይዞ መምጣቱንም ኃላፊው በመግለጫቸው ጠቅሰዋል። ይሄ የሀያኛው ብሔር ብሔረሰቦች ክብረ በዓል ስናከብር ለእኛ ከጀመርናቸው መደበኛ ዕቅዶቻችን ባሻገር ክልሉን በልማት ፈጥነን መስራት የምንችልበት እድልን ፈጥሮልናል። ይሄ አሁን እዚህ የቆምንበት ስታዲየም ለአብነት የሚነሳ ነው። በዚህ ዓመት ብቻ በክልላችን ይሄን የሀያኛውን ብሔር ብሔረሰቦች መነሻ በማድረግ እንደምታዩት ስታዲየሙ አዲስ እየተገነባ ያለ ስታዲየም ባይሆንም በራሱ ደረጃ ላይ አጠቃላይ ሪፎርም ተደርጎ ለብሔር ብሔረሰቦች በዓል ዝግጅት እንዲበቃ ተደርጎ እየተሰራ ነው ያለው። እንደምታዩት የአማራ ስታዲየም ነው። ይሄ ብቻ አይደለም። በክልላችን ውስጥ አራት ነጥብ ስድስት ቢሊየን የሚጠጋ የመሰረተ ልማት ስራዎች እየሰራን ያለ ነው የፕሬዚዳንት ጽህፈት ቤቶች የመሰብሰቢያ ለሲምፖዚየምና ለፓናል ውይይት የሚሆን አዲስ አዳራሽ እያሰራን ያለ ነው። እሱን ስንንቀሳቀስ ማየት የምንችለው ነው። በተጨባጭ ደግሞ መንገዶቻችን አሁን እንደምታዩት ከተማውን ሙሉ ለሙሉ በአስፋልት ስራ ላይ የማስዋብ ስራ እየተሰራን ያለው። ስለዚህ ይሄ ብሔር ብሔረሰቦች በዓል ሲከበር የመልማት ጸጋዎችም ጭምር ወደኛ ክልል ይዞ የመጣ እንደሆነ ማየት ይቻላል። በተለይ ደከሜን ሰለቼን ሳይባል ማታም ቀንም እየተሰራን ያለው ለማድረስ ትላንትም እንዳያችሁት የፕሬዚዳንት ጽፈት ቤት ህንጻዎችን አይተናል። አጠቃላይ በሁሉም ማዕከላቶች እዚህ ብቻ ሳይሆን መግቢያ ቡታጅራ ላይ እንደዚህ አይነት ስራ እየተሰራ ነው ያለው። ወልቂጤ መግቢያ ላይም እንደዚህ እየተሰራ ነው ያለው። በሁሉም ዳይሬክሽኖች እንግዶቻችን ለመቀበል የአማረና የተሳካ እንዲሆን በማጠናከር ላይ ያለንን ስራ እንደሆነ ታሳቢ ማድረግ ያስፈልጋል። ይህም ስቴዲየም ለዛ በዓል የተዘጋጀ እንደሆነ ማድረግ ያስፈልጋል። በአጠረ ጊዜ ውስጥ በዓሉን ለማክበር የፕሮጀክት መብዛት ብቻ ሳይሆን ፕሮጀክቶቻችንን በአጭር ጊዜ ለመፈጸም እንደምንችል ጭምር ማሳያ የሆነበት እንደሆነ ይሄ የሃኛው ብሔር ብሔረሰብ በዓል ስናከብር ያየንበት ነው። ለቀጣይም ተሞክሮ አድርገን የምንጠቀመው እንደሆነ የወሰድንበት ነው።